የጀመርናው ስለ ታድሶ ነው። የታድሶ መንፈስ፣ የታድሶ እሳት ወይም የታድሶ መንገድ ልዩ ልዩ አድርጋችሁ ብቻ ታድሶን ፎከስ ያደረገ ርዕስ መስጠት ትችላላችሁ። ጠቅለል ያለ ሀሳብ ዛሬ ስለማወራ ሶስት ዋና ዋና ነገሮችን ነው የምናገረው። ቅድም እንደነገርኳችሁ የተጀመረው የነህሚያን ታድሶ በዋናነት ዛሬ ምሽት እናያለን። ቀጥሎ የታድሶ ምልክቶች ምንድን ናቸው፣ ታድሶ ሲሆን ምን አይነት ምልክት አለው የሚለውን ሶስት ነገር እነግራቸዋለሁ። እንደዚሁም ታዲያ እኛ እንዴት ነው መታደስ የምንችለው? ስለ ታድሶ ካወራ እንዴት እንታደስ የሚለው ደግሞ በአዲስ ኪዳን ኮንሴፕት ላይ ሆነን ሁለት የምንታደስበትን የእግዚአብሔርን እውነት አካፍላቸዋለሁ ማለት ነው። ጠቅላላ ሀሳብ ይሄ ታድሶ እንደገና መሰራት እንደገና ቅርጽ መያዝ እንደገና ሼፕ አድርጎ እግዚአብሔር በውስጣችን የፈረሰውን የሚመልስበትን ሀሳብ ጠቅልሎ እንደሚይዝ ባለፈው አስራ አምስት ተነጋግረናል። መጽሐፍ ቅዱስ አጠቃላይ የታድሶ መጽሐፍ ነው ብለን ተነጋግረናል። እግዚአብሔር የወደቀውን ሰው ለማደስ የሄደበትን ትልልቅ መንገድ እግዚአብሔር ከዘፍጥረት እስከ ራእይ ድረስ ሁሉም ታሪኮች የሚያወሩት የወደቀው ሰው ታድሶ እግዚአብሔር የሚፈልገው ነገር እንደገና እንደሚፈጠር ይናገራል። ኤፌሶን ላይ ዳግመኛ እንደተፈጠርን በክርስቶስ አስቀድሞ ለተወለድንበት ለዛ እውነት ዳግመኛ አሁን በክርስቶስ ምን ብላችኋል? ተፈጥራቸዋል ይላል። ስለዚህ የአዲስ ኪዳንም ዓላማ በአጠቃላይ ሳልቬሽንንም ወይም ደህንነት ብለን የምንጠራውንም ምንድን ነው ትርጉሙ ካላችሁ ተሃድሶ ነው። የወደቀው ሲነሳ፣ የጎደለው ሲሞላ፣ የሳተው ሲመለስ፣ በእግዚአብሔር መልክና ክብር በአብቀኝ ሲቀመጥ የሚያሳይ ነው። ስለዚህ ይሄ መጽሐፍ ቅዱስ የተሃድሶ መጽሐፍ ነው ብለን ብንጠራው ማጋነን አይሆንም። አንድ ይሄ ጠቅላላ ተሃድሶ ብለን የምንጠራው ነው። ሁለተኛው ተሃድሶ ደግሞ ባለፈውም ተነጋግረናል። በግል ህይወት፣ በሀገርም ይሁን በቤተ ክርስቲያን ከግል ህይወት የሚጀምር ከግለሰቦች ፍቃድ፣ ከግለሰቦች መዘጋጀት፣ ከግለሰቦች መሰጠት የሚጀምር ተሃድሶ አለ። ልክ እዝራን እንዳየ ነው የእግዚአብሔርን ቃል ይፈልግና ያደርገው ደግሞም ሥርዓትንና ሕግን ያስተምር ዘንድ ልቡን አዘጋጅቶ ነበርና እንደሚል የተዘጋጀ ሰው እግዚአብሔር ለተሃድሶ ምን ይለዋል? ይጠቀምበታል። ስለዚህ በግለሰቦች ተሃድሶ ወይም በግለሰቦች የሚመጣ መለወጥ ከአንዱ ግለሰብ ወደ ኔሽን ሊያልፍ ይችላል። ሁላችንም እንደምናውቀው የፕሮቴስታንት እምነትን ወደ ታድሶ ካመጡ ሰዎች ማርቲን ሉተር የሚባለው ሁላችንም እናውቃለን። በሮም ካቶሊክ ወይም ደግሞ በጣም የካቶሊክ ስርወ መንግስት ታውቃላችሁ። ኦልሞስት የመንግስት ያክል ሆኖ በጣም ብዙ ኤክስትሪም ተጨማሪ ከጽድቅ የሚያወጡ ፖፑን የሚያገዝፉ ወደ መንግስተ ሰማያት ለመግባት ማመን ብቻ አይደለም ኦልሞስት ኩፖን ወደ መሸጥ ሁሉ ደርሰው ነበር በታሪክ እና የመንግስተ ሰማያት ካርድ እየተሸጠ ነው ተብሎ ሀብታሞች ምድር እያሉ ቤተ ሰማይን የሚገዙበትን አክሰስ ሁሉ ፈጥሮ ነበር። እና ማርቲን ሉተር እንግዲህ የተቃውሞ ጥሪ ያደረገው ሮሜን አነበበ፣ በሮሜ ውስጥ ታድሶ ገባው። መዳን በእምነት ብቻ ነው አለ። ኢየሱስ ክርስቶስ ጌታ ነው። የማርቲን ሉተር ዋነኛ የታድሶ ሴንተሩ ዋነኛው ያቀነቅን የነበረው ከክርስቶስ ኢየሱስ መስቀል ውጭ ያለ ስርዓት ሁሉ አያድንም፣ ለመዳን ከፈለጋችሁ ጽድቅን የሚሰጠው ኢየሱስ ብቻ ነው የሚል ነው። ስለዚህ የፕሮቴስታንት እምነት የሚታወቀው የተሃድሶ እንቅስቃሴ በመባል ነው። ስለዚህ በአንድ ሰው እግዚአብሔር አንድ ኔሽንን ወለደ ስሙ ይባረክ። ሃይማኖት እየቆየ ሲሄድ ታውቃላችሁ፣ እያረጀ ይሄዳል። ተሃድሶ የሚያስፈልገው ለዚህ ነው። በአንድም በሌላም ምድር ላይ የቆየ ነገር ሁሉ እያረጀ ይሄዳል። ስለዚህ ተሃድሶ ያስፈልገዋል። ሰዎች እንደሚሉት እንደውም መጽሐፍ ቅዱስ አዋቂዎች በየአስር ዓመቱ ተሃድሶ ያስፈልጋል ይላሉ። አንድ ሙቭመንት ከመጣ በኋላ አስር ዓመት ይሄድ ይሄድና እንደገና ራሱን ማደስ አለበት። ካልሆነስ ሰው ይለምደዋል፣ ሃይማኖት ይሆንበታል። ምናልባት አስር ዓመት እዚህ የሰማን ሰው እግዚአብሔር በሌላ ሪቫይቫል ካልመጣልን ቋንቋችንን ያጠነዋል፣ ሰባበካችንን ይችለዋል፣ ቸርቹን ይሸመድደዋል፣ ፕሮግራሙን ያውቀዋል፣ እያረጀበት ይሄዳል። ስለዚህ ሁሌ በየጊዜው ምን መሆን አለበት የተሃድሶ እሳት መቀጣጠላል ስለዚህ ፕሮቴስታንትን ካየን ተሃድሶን ማየታችን አይቀርም የትምህርት ተሃድሶ ነበረ በጣም ብዙ አይነት ተሃድሶች ሪቫይቫሎች በፕሮቴስታንት ውስጥ ሆነዋል ወይም ደግሞ እምነት ውስጥ ሆነዋል የአዙሳ ስትሪት ሪቫይቫል ወይም ተሃድሶ የምንለው መንፈስ ቅዱስ በኃይል የሰራበት ሰዎች በልሳን የተናገሩበት በደስታ መንፈስ የተሞሉበት መናፍስቶች የሚወጡበት የካሪዝማቲክ እንቅስቃሴ የመጣበት ብዙ ታሪኮችን ስናይ እግዚአብሔር በየ ዘመናቱ አንድን ሁለትን ሰው ፒክ ያደረግና የታድሶ ምክንያት ያደርገዋል። ታድሶን ስናይ እንግዲህ በነዚህ በሁለት ፍሬሞች ነው የምናየው። ግለሰቦች ራሳቸውን ለእግዚአብሔር ሰጥተው እግዚአብሔር የሚሰራባቸው የታድሶ እሳት አለ። ላስት ዊክ ያየ ነው፣ ሁለት ሰዎችን በታድሶ እንቅስቃሴ አይተናል። የመጀመሪያው ዘሩባቤል ነው። ዘሩባቤል ማለት በባቢሎን የተተከለ ማለት ነው። ታውቃላችሁ ባቢሎን ሰባ ዓመት እስራኤልን ማርካ ነበረ። ስትማርክ በሶስት ዙር ነው የወሰደችው። በስተመጨረሻ ለአንዴና ለመጨረሻ ሶስተኛ ዙር ሲሄድ መቅደስ አፍርሰዋል፣ ንዋየ ቅዱሳትን ወስደዋል፣ አገሩን ውድም አድርገውን የሄዱት ሶስት ዙር ሲመለሱም፣ እግዚአብሔር ደግሞ በሶስት ዙር ነው የመለሳችሁ እና የመጀመሪያውን ዙር ፊት አውራሪ ሆኖ የመራው ዘሩባቤል ይባላል በጣም የእግዚአብሔር ሰው ነው ዘሩባቤል። ያመጣው ምን አይነት ታድሶ ነው ብያቸዋለሁ? የመሰዊያ ታድሶና የመቅደስ ታድሶ። ኢየሱስ ስሙ ይባረክ። ከሰባ ዓመት በኋላ ዘመኑ እንደደረሰ እግዚአብሔር ስላመላከተው እዝራ ምዕራፍ አንድ ላይ ልባቸውን ቀሰቀሰ። የነ ማንን የነ ዘሩባቤልን ልብ ቀሰቀሰ። በጣም በሚገርም ሁኔታ ብዙ ሰዎች ናቸው ከዘሩባቤል ጋር አብሮ የመጡት። ዘሩባቤል የሠራው የመቅደስ ተሃድሶ ነው ብለናል። ከሱ ቀጥሎ ደግሞ ሁለተኛ የመጣው ማን ነው? ላስት ዊክ ያየ ነው እዝራ። እዝራ የሚገርም ሰው ነው። በእዝራ ዘመን ደግሞ በሁለተኛ ዙር ነው ሰዎችን ይዞ የመጣው ልዩ የሚያደረገው፣ ነህሚያም ይዞ ከመጣው ዘሩባቤልም ይዞ ከመጣው በእዝራ ዘመን የመጡት በጣም ጥቂቶች ናቸው። ብዙዎች አልነበሩም። ግን እዝራ ውስጡ በእግዚአብሔር ቃል የተሞላ ነበረ። ምዕራፍ ስድስት ላይ ተመልክተናል። ቃሉን የሚወድ ነው። ቃሉን የሚያደርግ ነው ቃሉን ደሞ ህግና ትእዛዝ አድርጎ ለማንም የሚያስተምር ነው። ለእስራኤላውያን የሚያስተምር ነው። የእዝራ የተሃድሶ አቅጣጫ ምን ነበር ካልን መንፈሳዊ ህይወትንና ለእግዚአብሔር ህግ ያላቸውን መንፈስ የማደስ ስራ ነው። ከዚህ ጋር ጎን ለጎን ማህበራዊ ተሃድሶ ማምጥቷል። ሶሻል ማለት ሰው ከትዳሩ ህይወቱ ጋር ሰው ከሰው ጋር ያለውን መከባበርን፣ ትዳር ከሌላ ጋር እንዳይመሰረት ቅዱስ ህዝብ ከቅዱስ ህዝብ ጋር ብቻ እንዲጋባ ምክንያት አድርጎ እግዚአብሔር ተጠቅሞታል። እግዚአብሔር በየዘመናቱ ሰው አለው። በአንዱ የጀመረውን ታድሶ በሌላው ደግሞ ሌላ አድርጎ ይቀጥለዋል። ዘሩባቤልን መቅደስ እንዲሰራ አደረገ። በጣም በብዙ ውጊያ በብዙ ቻሌንጅ እዝራን እግዚአብሔር መንፈሳዊ ሪቫይቫልና ሰው እግዚአብሔርን ቃል እንዲወድ አድርጎ ላከው። ነህሚያን ደሞ እግዚአብሔር ሲልከው የቅጥር አዳሽ አድርጎ ላከው። ቅድም ባነበብኩላችሁ ቃል ምዕራፍ አንድ ላይ ይሄ ሰው ባቢሎን ውስጥ የተወለደ ሰው ነው ተብሎ ይጠረጠራል። በምቾት ኤሪያ ነው ያለው። ሰባ ዓመት አልፎታል ህዝቡ ከተጓዘ። ምቾት ኤሪያ ነው ያለው። በንጉሱ ፊት ጠጅ አሳላፊ ነው። ንጉስ ቤት እንደ ልቡ የሚኖር ነው። ከለታት አንድ ቀን ግን ከምቾቱ ቀጠና የሚያወጣው አንድ ኢንፎርሜሽን አናኒ የሚባል ወንድሙ በደም እስራኤላዊ የሆነ ከኢየሩሳሌም መልእክት ይዞ መጣ ይላል። በሰላም ከተቀመጠበት ቤት ውስጡ የገባው እውነት ሐሳቡን ቀየረ። ከደስተኝነት ወደ ሐዘን አመጣው። ትልቅ ሸክም ውስጡ ከተተ። እንዴት ናት ኢየሩሳሌም ብዬ ጠየቅኩኝ። ልቡ እዛ ነው ያለው ማለት ነው። የአባቶቼ መቃብር ያለባት ከተማ በምን አይነት ሁኔታን አይናት ብሎ ሲጠይቅ ወንድሙ ምንም ሳይደብቅ ያሉት ሰዎች በታላቅ መከራና ሀዘን ውስጥ ናቸው። በሮቿ በሳት ተቃጥለዋል። እሱ ብቻ አይደለም ኢየሩሳሌም ቅጥር አልባ ሆናለች። ሁሉም እንደፈለገ ይገባባታል፣ ይወጣባታል ብለው ነገሩኝ። መጽሐፍ ሲናገር ይህንን በሰማው ጊዜ አያሌ ቀን አዘንኩ ይላል። የታድሶ ሰዎች ምልክታቸው ምን እንደሆን ታውቃላችሁ? እግዚአብሔር በውስጣቸው መንፈሳዊ ሀዘንን ይጨምራል። መንፈሳዊ ሀዘን ማለት ከጠላት የሚመጣ አይደለም። ቀንአት አዘል ሀዘን፣ ለምን የሚል ቁጭት የገባበት ሀዘን። ምልክታቸው ይሄ ነው። ለምን ብለው የሚጠይቁ የእግዚአብሔር ቤት የእግዚአብሔር ስርዓት ነገሮች እየተቃወሱ ሲሄዱ ይሶኬ ግድ የለም የሚሉ አይደሉም። ለምን የሚሉ ሰዎች ካሉ እግዚአብሔር በነህሚያ መንፈስ ያስነሳቸዋል። ለምን ጸሎት ይጎላል? ለምን የእግዚአብሔር ቤት እንደነበረው ክብር አይቀጥልም? ለምን ቅጥር ይፈርሳል? የሚሉ ሰዎች እነዛ ሰዎች እግዚአብሔር ለታድሶ ይጠቀምባቸዋል። አዘንኩ አለ። ማዘን ብቻ አይደለም፣ አዝኖ ከተቀመጠ የታድሶ ሰው አይደለም። የታድሶ ሰው መለያው የጸሎት ሰው ነው። ካዘንኩ በኋላ ከንፈሬን እየመጠጥኩ በንጉስ ቤት ስራዬን አልቀጠልኩም፣ እጾምና እጸልይ ነበረ። የታድሶ ሰዎች መለያቸው መጾምና መጸለይ ነው። ምክንያቱም ስራው በጡንቻ አይደለም የሚሰራው በመንፈስ ነው የሚሰራው የሚጸልይ ነው የጠፋው ስለ ጸሎት ብዙዎቻችን እናውቃለን። ፈጣን ጸሎት በሰባት ይከፈላል። ተንበርክከን የምንጸሌው፣ በደረት ተኝተን የምንጸሌው፣ እየጾምን ምን ጸሌው መናገር እንችላለን፣ ግን መጸለይን ያቃተን የተሃድሶ ሰዎች መለያቸው ከማዘን ባሻገር ቀጥታ መንፈሳቸው በመጾምና በጸሎት ውስጥ እግዚአብሔርን በመፈለግ ውስጥ ይሞላል። ነህምያ እግዚአብሔር የቀጠር ተሃድሶ ከማድረጉ በፊት በእሱ ዘንድ ውስጡን ነው በጸሎት የሞላው። ጸሎት ቀጥሎ የመራው ምንድ ነው? ንስሐ መግባት ጀመረ። እኛ በድለናል። ለሙሴ ነግረህ ነበር፣ ብታከብሩኝ አከብራችኋለሁ፣ እኔን ምላችሁን ካልሰማችሁ ግን እበትናችኋለሁ ብለሃል። የተበተነው በኃጢአታችን ነው። የመጀመሪያው ሳምንት ላይ ተነጋግረናል። የእስራኤል ቋሚ ኃጢአት ምን ነበረ ብለን ሶስት ኃጢአቶች ናቸው እንዲበተኑ ያረጓቸው አይደል? ህጉንም ቢ ማለት ሌላስ፣ በአዳም ልኮ ማምለክ ቀጥሎስ፣ ከአሕዛብ ጋር መጋባት። ሶስቱ ኃጢአቶች ናቸው በባቢሎን እንዲበታተኑ ያረጋቸው ሰሜኑንም ደቡቡንም አሶርና ባቢሎን መጥቶ የማረካቸው በነዚህ ኃጢአት ምክንያት ነው። ስለዚህ እንደዚህ ይለናል፣ እኛ ኃጢአትን ሰርተናል፣ እባክህ ማረን። ንስሐ ገባ። ታድሶ ሲመጣ የታድሶ መንፈስ በቤተ ክርስቲያን ሲመጣ ሰው ሁሉ ልክ ነኝ አይልም፣ እኔ በድያለሁ ይላል። ታድሶ ምልክቱ ትሁት ነው የሚያደርገን አሜን፣ አሜን። አሁን እኮ ዘንድሮ ንስሐ ግባ አትግባ፣ ግቢ፣ አትግቢ፣ ማስረጃ አምጡልኝ ነው ሰው ሚለ ከፌስቡክ የተጻፈ ይዘን የተናገርከውን ይዘን ያልከውን ይዘን ሰው ንሳ አይገባም። እንደዚህም አይ እንዲህ ሌላ ስቤ ነበር ይላል። የተሃድሶ ሰዎች መለያቸው ምንድን ነው? የይቅርታና የንስሐ መንፈስ በጸሎታቸው ውስጥ አለ። ንስሐ ንግባ ሲባል እራሱ አሁን አንዳንድ ትምህርቶች አሉ። ባይዘዌ ንሳ አያስፈልግም የሚል ትምህርቶች አሉ። መጽሐፍቶችን ካነብባችሁ አንዴና ለመጨረሻ ኢየሱስ ደሙን አፍሶልናል ንሳ የሚባል አያስፈልግም የሚሉት አስተምሮ ሆነው እየመጡ ነው። ሰው ግትር እንዲሆን ትክክል ነኝ የሚል። የተሃድሶ ሰዎች እንዲያድሉ ይጾማሉ፣ ይጸልያሉ። እሱ ብቻ አይደለም ስለሚሆነው ነገር ያዝናሉ። እሱ ብቻ አይደለም በእግዚአብሔር በአምላካቸው ፊት የራሳቸውንም የአባቶቻቸውንም በደል እባክህ ይቅር በለን ብለው በጸሎት ፊቱን ይፈልጋሉ። ትምህርት ወደ ጸሎት ማምጣት አለበት፣ ካለበለዚያስ ኳሻኮር የሚባል ነገር አለ። ተሃድሶ የሚያደርገው ይሄ ነው። እንታደስ ካለን ምንታደሰው ወደዚህ ወደ ኦሪጂናሉ ነገር ነው። ስለዚህ ይጾም ይጸልይ ነበረ። ምንድነው ዋና የነህሚያ አቅጣጫ ካላችሁ ቶሎ ብዬ ይሄን ልንገራችሁ፣ ቅጥርን ማደስ ነው። ታዲያ ለአዲስ ኪዳን ስለ ቅጥር መናገር ምንድንነው? በእኛ ዘመን ቅጥር ምንድነው? ወተን ግንብን ብን ገንባ አይደለም ቅጥር ታቃላችሁ፣ ድንበር ነው። ለአንድ ሀገር ለሉዓላዊነቷ ምልክት ነው ድንበር። የድሮ ሀገሮች ከተሞች በተለይ ቅጥር ይግሰራሉ። እንደነ ኢያሪኮ ያሉ ትልልቅ ቅጥር ያደርጋሉ። ድንበር ነው። ከዚህ ወዲህ የኔ ነው ግዛቴ ነው ማንም ደፍሮ መግባት አይችልም የሚል አንድምታና ድምፅ አለው። ሁለተኛ ቅጥር ምልክት ነው። በእኛና በነሱ መካከል ምልክት ነው ድንበር ነው። ቀጥሎ ምንድን ነው? ምልክት ነው አታልፍም የሚል አለው። የትም ሀገር ሉዓላዊ ሀገር ፓስፖርት ካልያዛችሁ መግባት ስለቻላችሁ አትገቡ። አጥር አይኑረው እንጂ መስመር አለው አሁን የአሁኑ አገሮች በጣም ሰፋፊ ሆነዋል። ታጥረውም አያልቁም። ድሮ ከተሞቹም ትንንሽ ስለሆኑ ይታጠራሉ። ይሄ የኔ ግዛት ነው ሉዓላዊ ነኝ ወደ እኔ የሚመጣ የለም ጠላትም እዛው ቀር ይላሉ። ሌላው ምልክት ነው። በአሁኑ አገሮች እያንዳንዱ ምልክት አላቸው። ስለዚህ ምልክቱ መታደስ አለበት። እስቲ አሜን በሉ። እኛና ሌሎች መካከል ምልክት አለ። ጴንጤና የማያምን መካከል አሁን እሱ ምልክት ነው የፈረሰው። ድንበር ካለ ቅጥር ካለ ማንኛውም ኮንትሮባንድ ዘው ብሎ አይገባም፣ ቅጥር ይከለክላል። በአሁኑ ዘመን ቤተ ክርስቲያኖስ በጣም ብዙ ነገር የገባው ቅጥር ፈርሶ ነው። እኛ እነሱ የምንለው ባውንደሪ መኖር አለበት፣ ቸርች ውስጥ። አሁን ሁሉ ነገር ተቀላቅሏል የሚባለው ለዚህ ነው። ምልክት የለም፣ አማኝ ካላማኙ አይለይም። ድሮስ ምልክት ነበር። ቅጥር ፈርሷል የምንለው ለዚህ ነው። አሁን ስለ ወፍራም ግንብ አይደለም ማወራው ስለ ፕሪንስፐል ነው ማውራው። እኛንና እነሱን መካከል የሚለይን የወንጌል እውነት መተዳደሪያ አለ። ይሄ ከደበዘዘ የፈለገው ዘው ብሎ እግዚአብሔር ቤት ውስጥ እኛ ውስጥ ከገባ ቅጥር ፈርሷል ማለት ያ ነው። አእምሯችን ቅጥር እንደሌለው ከተማ እንዳይሆን፣ የየትኛውም ማስተሳሰብ ኮንትሮባንድ ማራገፊያ እንዳይሆን፣ ቤታችን እንደዛ ቅጥር እንደሌለው እንዳይሆን። የአንድ ሰው ቤት እንኳን እኮ ቅጥር አለው። ቤት የሚመጣ የማይመጣ እንግዳ አለ አይደል? አሁን እናንተ ዝም ብሎ ቤታችሁ ገብቶ የሚያጨስ እንግዳ ትጋብዛላችሁ? ምንም ችግር የለም እግዚአብሔር እስኪገላግለው ነው ልጆች አይዟችሁ ትላላችሁ? በጌታ በኢየሱስም ስም ጥግህ ያዝ ነው የምትሉት። ለምን አንድ አደለም? ፕሪንስፕል ባውንደሪ አለ። ግንብ አትገነቡም ግን ፕሪንስፕል አለ። እግዚአብሔር ቤትም እንደዚህ ነው። ፕሪንስፕል አለ። የማይጣሱ ህጎች አሉ። ነህምያ ቅጥሩን ያደሰው ምዕራፍ ስድስት ላይ በሃምሳ ሁለት ቀን ውስጥ ነው። በሃምሳ ሁለት ቀን ውስጥ የአንድ ከተማ ቅጥር ማደስ ያውም ማጨብጫቢ ባለበት አይደለም፣ ሚዋጋ ባለበት እነ ጦቢያ ሰንበላጥ የሚባሉ ባሉበት ቅጥሩ ግን ታደሰ። ገብቶ እንዴት እንዳየ ፍራሹን እንዴት እንዳየ ህዝቡን እንዴት እንዳነሳሳ፣ የሰማይ አምላክ ያከናውንልናል ብሎ የታድሶ ሰው ተነስቶ የሚያስነሳ ነው። ብቻውን አይደለም የሄደው፣ ይነሳል፣ ትውልድንም ያስነሳል። እሱ በተነካበት ትውልድ እንዲነካ አረገ። በዱላ አይደለም ያሰራቸው ህዝቡ ሁሉ በአንድ ልብ የሰማይ አምላክ እግዚአብሔር ያከናውንልናል፣ እኛም ባሪያዎቹ ተነስተን ምን እንላለን እንሰራለን አሉ። ጠላት ባለበት ሰሩ። በየትኛውም ዘመን ታይቶ የሚታወቅ አይመስለኝም። በአንድ እጃቸው የቢውልዲንግ መሳሪያ፣ በአንድ እጃቸው የጦር መሳሪያ ይዘው ሰሩ ይላል። ውጊያም አለ፣ ስራም አለ። ቆም ብላችሁ እንድታስቡ እፈልጋለሁ። ቅጥራችሁ የፈረሰ ቅጥራችን የፈረሰ ካለ እኔ ህይወቴን በዚህ እያየው ነው። ምን ነበር የሚከላከልልኝ አሁን የሚከላከልልኝ ከፈረሰ ሁሉም ዘው ብሎ የሚያገኘኝ ወረኛውም የሚያገኘኝ ሃሜተኛውም የያገኘኝ ካለ ቅጥሬ ፈርሷል ማለት ነው። ወረኛን ሃሜተኛን፣ አጢአተኛን ሸቃባን ሁሉ የሚከለክል ቅጥሬ ያስፈልጋል። አንቺ ጋር ሲመጣ የለመደውን ሊያወራ ፈልጎ ግንብና ቅጥር ካለ ዙሪያ ገባሽን አይቶ አይቶ ጌታ አይባርክሽ ብሎ ይሄዳል። አንዳንዱ ቅጥራችሁ ከሌለ የአገር ወሬ የቸርች ነገር እሷን ብሎ እነሱም ብሎ ፖለቲካ ውስጥ ይገባል ቸርች ውስጥ ይገባል አራክፎባችሁ ይሄዳል ማታ ጽጸሊ መጸለያት ሲሉ የገባባችሁ አያጸልያችሁ የታድሶ ምልክት የመጀመሪያው መነሳሳት ነው እስቲ መነሳሳት ብሉ እነዚህን ሰዎች ያየናቸው እዝራ ዘሩባቤል ነህሚያ ከሦስቱም ህይወት የምንማረው ታላቅ መነሳሳት በውስጣቸው ነበር ተገደው አይደለም የገቡበት ልባቸው ተዘጋጅቷል መንፈሳቸው ግሏል። ይህንን እንዴት እናውቃለን? ቻሌንጅ እያለባቸው መነሳሳታቸውን የመጣው ቻሌንጅ አልገደበውም። አልፈው ሰሩ። በዚህ ዘመን ትልቁ ቻሌንጃችን ምንድን ነው? ሰው ልብ ውስጥ መነሳሳት የለም። ወዳጆች ሆይ እስቲ ራሳችሁን ተመልከቱ። በእውነት የጋለ መንፈስ አለ ወይ? መነሳሳት አለ ወይ? ለግል ሕይወታችን ለመጸለይ፣ በእግዚአብሔር ቤት ለመስራት፣ ለእግዚአብሔር የምናደርገው ለማድረግ፣ የእግዚአብሔርን ቤት ለመደገፍ አስራቶቻችን ላይ ታማኝ ሆኖ ለመስጠት ሰዎችን በጉልበታችን በሀሳባችን አይዟችሁ ለማለት አለን ወይ መነሳሳት? ይሄ ዘመን አፒታይት የሚያጠፋ ዘመን ነው። ሰይጣን በብዙ የተሳካለት በምን እንደሆነ ልንገራቸው፣ የሰውን አፒታይት በመስረቅ ነው። ጉጉት ማጥፋት፣ ቤተ ክርስቲያን ሲባል ጉጉት እንዳይኖረው ሰው። ይህንን ደግሞ በቅዱስ ቃሉ ነው ማፍረስ መቻል ያለብን። ቅጥር ስለሌለ ቤተ ክርስቲያን ቸርች ጸሎት ሲባል ባክል ጣራማ የማያልፍ ነው። ጸሉ ስን ዘመን ጸለይኩኝ አፒታይት ይቆልፋል። ተሃድሶ ሲመጣ የመጀመሪያ ምልክቱ የሰው አፒታይት እንደገና ይነሳሳል። ለእግዚአብሔር ቃል፣ ለጸሎት፣ ለአምልኮ፣ ወደ ቤተ ክርስቲያን ለመሄድ፣ ለማገልገል ሰዎች አፒታይታቸው እንደ አዲስ ይከፈታል። ለዚህ ነው መነሻ ቃላችን አቤቱ፣ ዘመናችንን እንደ መቼ እንደ ቀድሞ ምን በልልን አድስልን፣ እንደ ቀድሞ ዘመናችንን አዲስ። መጸለይ ካለብን ይህንን ነው ጉጉቴን መልስልኝ አፒታይቴን እመልስልኝ መነሳሳቴን እመልስልኝ። እስራ ልቡን አዘጋጅቶ ነበር። የእግዚአብሔርን ቃል ይወዳል፣ ይፈልጋል። ሊያደርገውና ሊያስተምረው ልቡን አዘጋጅቶ ነበር። መነሳሳት ነበረው። የተነሳሳ ልብ፣ እርግጠኛውን ልንገራችሁ፣ ሰይጣን አያቆመው። ለዚህ ነው ሰይጣን የብዙ ሰዎችን ልብ ነው አታክመ ያደርገው፣ የመነሳት ልብን፣ የማገልገል ልብን፣ የጉጉት ልብን ከመታብን በእውነት እላቸዋለሁ ብንገፋም አንነሳም ታላቅ ጦርነት ውስጥ ነው ያለ ነው። ልብ ይፈልጋል። ሁለተኛው የተሃድሶ ምልክት ቶሎ ብዬ ልናገር፣ የንስሐ መንፈስ በሁሉ ላይ ይመጣል። ቅድም በአንድም በሌላ ይህንን ጠቆም ማድርግ ያለሁ ጌታ ሆይ እኔን ማረኝ የሚል መንፈስ። ዳዊት አንተን ብቻ በደልኩ አለ፣ ትዝ ይላችኋል። የንስሐ መንፈስ አድሰኝ፣ የቀደመውን መንፈስ በውስጤ እንደገና መልሳል። ስለ ተሃድሶ ነው። መዝሙር አምሳ አንድ እንደሚናገረው የወደቀው በዝሙት የረከሰው በጣም በብዙ ነውር ውስጥ የተገኘው ወደ እግዚአብሔር ይለምናል። አንተን በድያ ያለው ኢቭን ናታን መጥቶ በብዙ ምሳሌ ሲናገር፣ ሌላው አይደለም ሁሉ ነገር ይቅር ነው ያለው አይደል? መንፈስህን ግን ከኔ አትውሰድ። አሜን በሉ ባካቸው። የታድሶ ሰው ግትር አይደለም፣ እጥፍጥፍ ያለ ነው፣ ትሁት ነው። ጌታ እግዚአብሔር፣ እኔ ወደዚህ ወደ ትሑቱ በቃሌም ወደሚንቀጠቀስ ሰው እመለከታለሁ ነው ያለው። እግዚአብሔር ትቢተኞችን ከሩቅ ያውቃቸዋል ይላል። ከሩቅ ማለት ዲስታንስ ርቀቱን አይደለም፣ መነሻ ሀሳባቸውን ያውቃል ሞቲቫቸውን ያውቃል። አንድ ነገር ሲያረጉ ጉድ ጉድ ሲሉ ጉድ ጉድ ያሰኛቸውን ኦሪጂናል ሀሳቡን እግዚአብሔር ያውቀዋል። ክብር ለማግኘት ነው፣ አቴንሽን ለማግኘት ነው፣ ጌታን ለማገልገል ነው፣ ጥቅም ፈልጎ ነው። እግዚአብሔር ሞቲቭን ያያል። ለዚህ ነው ልብና ኩላሊትን ይመረምራል የተባለው። ምን አድርጌ ነው ፓስተር፣ ምን ምን አይተ ነው እንዳትሉኝ። ንስሐ በእኛ አቅጣጫ ብቻ አይደለም። ነህሚያ እኛና አባቶቻችን አንተን በድለናል፣ ራሱንም ጨምሮ ነው ስለ ምድራችን በእግዚአብሔር ፊት ንስሐ እንድንገባ። ሶስተኛው የተሃድሶ ምልክት ሶስተኛው ወደ ቃሉ ይመልሰናል። የተሃድሶ ሰዎች አቅጣጫ የሚያሳዩ ናቸው። አቅጣጫቸው ሁልጊዜ ደግሞ ወደ ኦሪጂናል የእግዚአብሔር ሐሳብ ወደ ቃሉ ከዛ የምንማረው ሳምንት ያየነው ወንድማችን እዝራ ነው። የቀን ሩብ ያክል ቆመው ቃሉን ይሰሙ ነበር። የእዝራ ትልቁ ፎከስ ያደረገው ሕዝብ ወደ እግዚአብሔር ቃል እንዲመለስ ነው። ቤተ ክርስቲያን በተለይ ኢትዮጵያ ውስጥ አሁን ሰዎች ወደ እግዚአብሔር ቃል መመለስ አለብን። ቤተ ክርስቲያን የእግዚአብሔርን ቃል ካላስተማረች ግሬት ኮሚሽንን አቺቭ ማድረግ አትችልም። ከታላቁ ተልእኮ መካከል ስበኩ፣ አጥምቁ ብቻ አይደለም ማለ ማቴዎስ 28፥19፣ ሄዳችሁ በአብ በወልድ መንፈስ ቅዱስም እያጠመቃችሁ ያዘዝኳቸውንም ምን እያላችሁ እያስተማራችኋቸው ደቀ መዛሙርት አድርጉ። ስለዚህ ትልቁ ለክርስትና አቋም ትምህርት የሚለው እሺ። ታዲያ ለመታደስ ምን እናድርግ? ዋናው ነገር እንደ አዲስ ኪዳን አማኝ እንደ አዲስ ኪዳን ሰው ለመታደስ ምን እናርግ? ምንድን ነው እኛንስ የሚያድሰን? እርግጠኛ ነኝ አንድ ነገር መስራት ስትፈልጉ ያንን የምትሰሩትን ነገር የሚያሰራችውን ማቴሪያል መያዝ አለባችሁ። ይህን ቤት ለመስራት የሚያስፈልገን ብሎኬት፣ ብረት፣ ቆርቆሮ ከሆነ ሸንበቆ አንሰበስብ። ቤት የሚሰራው በሚሰራበት ማቴሪያል ነው። ስለ ታድሶ ስናወራ ታድሶን የሚያመጣ ነገር ምንድን ነው የሚለውን ሁለት ነገር ቶሎ ብዬ ልንገራችሁ። የመጀመሪያው ለመታደስ ምን እናድረግ? መታደስ ከፈለግን እንደ ወደቅንና እንደ ፈረስን ማመን መቻል አለብን። ምን እናድርግ ለመታደስ የመጀመሪያ ፈርሻ ያለው ደክም ያለው ወድቅ ያለው ብለን ማመን አለብን። ይሄ በጣም ከባድ ነገር ነው። ብዙ ሰው ይሄንን አያምንም። ራይ ምዕራፍ ሶስት በራድ ወይም ትኩስ እንዳይደለ ስራህን አውቃለሁ። በራድ ወይም ትኩስ ብትሆን መልካም በሆነ ነበር። እንዲሁ ለብ ስላልክ በራድም ወይም ትኩስም ስላልሆንክ ካፌ ልተፋ ነው ቁጥር 17 እችን በደንብ አርጋችሁ አስምራችሁ ያዙ። ሀብታም ነኝ ባለጠጋም ሆኛለው አንድም እንኳን አያስፈልገኝም የምትል ስለሆንክ። ማን ነው የሚለው? የሎዶቅያ ቤተ ክርስቲያን ህዝብ ሀብታምነኝ አንድም አያስፈልገኝም፣ ባለጠጋ ሆኛለው ትላለ። ይህንን ስለምትል ጌታችን ደግሞ ይመልስልሃል። እንደዚህ ይላል ኢየሱስ ጎስቋላና ምስኪን ድሃም እውርም የተራቆትህም መሆንህን ስለማስታውቅህ ባለጠጋ እንድትሆን አደለህም ግን እንድትሆን በእሳት የነጠረ ወርቅ ተጎናጽፈህ የራቁትነትህን እፍረት እንዳይገለጥ ነጭ ልብስን እንድታይም አይኖችህን የምትኩለውን ኩል ከእኔ የተገዛ ዘንድ ምን እልሃለሁ እመክርሃለሁ። እዚህ ጋር ምንድን ነው የሚታያችሁ? ቸርቿ የምትለውና ሆኛለው የምትለውና እግዚአብሔር ያያት አንድ አይደለም ማለት የነበረባት። ጌታ የጠቀሰው ወደ አምስት ነገሮች ጎስቋላ፣ ምስኪን፣ ድሃ፣ እውር፣ የተራቆትክ እውነቱ የተገለጠው ይሄ ነው። ቸርቿ ግን ምን ትላለች? መታደስን ከመናፈቅ ይልቅ ባለጠጋ ነኝ፣ ሚጎለኝ የለም ሀብታም ነኝ፣ የፈለግኩትን አንቀሳቀሳለሁ እንደ ልቤ እወጣለሁ እገባለሁ እያልክ ነው። ይሄ ግን ተገቢ አይደለም። በተቃራኒው በተቃራኒ ጎስቋላ ነህ። መታደስ ከፈለክ ሀብታም ነኝ ብለህ አትጀምር። መታደስ ከፈለክ ሁሉ አለኝ ብለህ አይደለም እምትጀምረው። ጌታ ኢየሱስ መታደስ ከፈለክ ጎስቋላ ነኝ ብለህ ጀምር። ባዶ ነኝ ብለህ ጀምር። እኔ አላውቅም ብለህ ጀምር። ያን ጊዜ ኃይል ያገኝሃል። ይሄም ብታደርግ ኩል ትገዛለ ከኔ አይኖች ይኳላል። የሚያብረቀርቅ ወርቃማ ልብስ እሆንልሃለሁ፣ ሀፍረታ አይገለጥም። ምን ብታደረግ ደካማ ነኝ ብትል። እግዚአብሔር ምን አይነት መንፈስ ይወዳል ካላችሁኝ፣ ወዳጆች ሆይ እኔ አልችልም፣ ደክሞኛል፣ ወድቅ ያለው አንሳኝ የሚል ልብ ይፈልጋል። የተሃድሶ ሰዎች መለያቸው ይሄ ነው። እናንተ መታደስ ከፈለጋችሁ ማለት ያለባችሁ ጠንካራ ነኝ ለሊት ለሊት ስጸልይ አሁን ይሄንን አፋችን የለመደውን አውጥተን መጣል አለብን። ፈርሰናል የሚል ትውልድ ያስፈልጋል። ወድቀናል፣ ኃጢአት ሰርተናል፣ እግዚአብሔርን በድለናል፣ የለመድነውን ነገር አጓለናል። ተሃድሶ ማለት ወድቅ ያለው ብለን ማመን ነው። እሱን ካላመንክ እንዴት ስለ መሰራት እናምናለን? እንዲ ያልተበላሸ መኪና ገራጅ እኮ መሄድ አይችልም። ገራጅ ይዘ የምትሄደው መኪና የተበላሽቷል ብለ ካመንክ ነው ወይም ካወክ ነው። ካልሆነስ በመንገድ እየሄድክ አደጋ ይደርስብሃል ማለት ነው። ገራጅ እየፈለገ አልተበላሸም፣ ግድ የለም 2015 እኮ ነው፣ ሞተሩ አዲስ ነው፣ ነዳጅ ሞልቻለሁ፣ ዘይት ቼካድ። ኧረ ዘይት አይደለም ሞተሪኖ የሆነ ድምጽ እየሰጠ ነው። ግድ የለም ሞተሪኖ ባይኖር፣ ዋናው ፉሊውን ነዳጅ ጎናችሁ ያለው መኪናንም የሚያስኪደው ነዳጅና ዘይት ብቻ አደለም ብሎ ሰቆቃ አይር የሚያስለ ይህን ነው የተነሳንበት። አድሰን ስንል የሚያድሰን መለንፈስ የሚያድሰንን ቃል ይሰጠናል። ለዚህ ነው ዮሐንስ ራእይ ምራፍ ሁለት ላይ ለኤፌሶን ቤተ ክርስቲያን ከወዴት እንደወደክ አስብ ይለዋል። የወደክበትን እይ። እሱን ማወቅ የመነሳት መጀመሪያ ነው። ለመነሳት ስለ መነሳት ማውራት አይደለም፣ የወደክበትን ማወቅ ነው። ከወዴት እንደወደክ አስብ፣ እንዳልመጣብ መቅረዝን እንዳልወስድብ ይለዋል። ኤፌሶን ቤተ ክርስቲያን ምራፍ ሁለት ላይ ቁጥር አምስትን ይዛችሁ አንብቦ። ሁለተኛው ለመታደስ ምን እናርግ? ወደሚያድሰን ቃልና መንፈስ እንምጣ። የመጨረሻው ነው ይሄ ማደሻው የእግዚአብሔር ቃል ነው። የመጀመሪያው ስለ ሳድሶ ሳወራ ሌላ አይደለም። የመጀመሪያ የሚያድሰን ለመታደስ አቅም የሚሰጠን የእግዚአብሔር ህያው ቃል ነው መጽሐፍ ቅዱስ። ቆላሲያስ ምራፍ 3 ቁጥር 16 ላይ የእግዚአብሔር ቃል በምን ይኑርባችሁ ይላል። በሙላት ይኑርባችሁ። በሙላት የሞላችሁ እውነት፣ የገዛችሁ እውነት ነው የሚያድሳችሁ ያልሞላችሁ ውስጣችሁ ያልገባ ቃልና እውነት አያድሳችሁም፣ አይሞግታችሁም፣ ወደ ንስሐ አቅጣጫ አይመልሳችሁም። የገባባችሁ ቃል ነው የሚሞግታችሁ። ስለዚህ ሰው መታደስ ከፈለገ የመታደሻ ዋናው ቁልፍ የእግዚአብሔር ቃል ነው። ከእግዚአብሔር ቃል ርቀን እንዴት እንታደሳለን? ታድሶ እያልን ብንጮ የሚያድሰን ዋና መሳሪያ ቱልሱ የእግዚአብሔር ቃል ጋር ህብረት ከሌለን ታድሷችን ከንቱ ነው የሚሆነው ወይም ታድሶ የሚመስል ስሜታዊ መነቃቃት ይሆናል። እንዲህ ሲሞግተን እኮ ነው የምንታደሰው። እንዲህ ቁጭ ብለን ስናጠና ነው ለካ እንዲህ ነው እንደዚህ ነው እንዴ እያሉ እየመረመሩ የእግዚአብሔርን ቃል እንደተቀበሩ እንደነዛ ሰዎች እግዚአብሔር ያደርገን። የታድሰው ቁልፍ የእግዚአብሔር ቃል ነው። የተሃድሶ ሞተር የእግዚአብሔር ቃል ነው። ይህንን ሁላችንም በሕይወታችን መሪና ፕሪንስፕል ልናደርገው ይገባል። ቃሉን ልንሞላ ይገባል። ሕግ ለእግሬ መብራት ነው ለመንገዴ ምንድ ነው ብርሃን ነው። ይሄ ማለት ጨለማና ብርሃን የሚል አይደለም። ላይት ይሰጠናል፣ አንድርስታንዲንግ ይሰጠናል። የእግዚአብሔር አጀንዳ ወደኛ እንዲመጣ የእግዚአብሔር ሀሳብ ወደኛ እንዲመጣ የሚያደርገው የእግዚአብሔር ቃል ነው። ሁለተኛው የእግዚአብሔር መንፈስ ነው የሚያድሰን። በሁለተኛው ስር ቃሉና መንፈሱ ስላልኩ ነው ሁለተኛውን ያልኩት። መዝሙር መቶ አራት ቁጥር 30 መንፈስህን ትልካለ ይፈጠራሉ፣ የምድርንም ፊት ምንትላለ ትላለ ታድሳለ። መዝሙር መቶ አራት ቁጥር 30 የሚያድሰን የእግዚአብሔር መንፈስ ነው። መንፈስህን ትልካለ አለ መዝሙረኛው፣ እነርሱም ይፈጠራሉ። ሪክሪኤሽን ተዚላቸዋል። ሪስቶሬሽን ሪፎርሜሽን፣ እንደገና መሰራት፣ እንደገና መፈጠር፣ እንደገና ቅርጽ መያዝ ብለናል ታድሶን እንደገና ይፈጠራሉ። ከፈረሱበት ቅርፅ አልባ ከሆኑበት የሚመጣው የእግዚአብሔር መንፈስ እንደገና ይፈጥራቸዋል። እነርሱም ይታደሳሉ፣ ይፈጠራሉ። የምድርንም ፊት ታድሰዋለ። ዋው! እንዴት በመንፈስ ቅዱስ! የአዲስ ኪዳን ማዕከል ክርስቶስ ነው። ክርስቶስን ደግሞ ሞር የሚያስተዋውቀን መንፈስ ቅዱስ ነው። በመንፈስ ተሞሉ ይለናል። መቼ መቼ? ዘወትር ተሞሉ ይለናል ጠዋትና ማታ ተሞሉ ይለናል። የታድሶ ሰዎች መለያቸው ለመንፈስ ቅዱስ ሴንሲቲቭ ናቸው፣ ቅርብ ናቸው። ለእግዚአብሔር ቃል ቅርብ ናቸው። ቃሉና መንፈሱ መታደሻችን ነው። የት እንደወደቀን እንወቅ። ከዛ የምንወጣበት ራሳችንን በመወቀስ አይደለም፣ ወደ ቃሉ በመምጣት ነው። ቃሉን ደግሞ በውስጣችን እንድንኖረው የሚያደርገን አቅም የሚሰጠን የእግዚአብሔር መንፈስ ነው። ትልልቅ ነገር ነገራት። ታላቅ ታድሶ ለሰው ሁሉ የሚሆን ታድሶ ካንቺ ይወጣል ይወለዳል አላት። የመለሰችው ምንድን ነው? እኔ ወንድ ስለማላቅ እንዴት ይሆናል? ይሄ እኮ አይሆንም፣ በተፈጥሮ ህግ አይሆንም። ይሄንን የማድረግ አቅም የለኝም። መልአኩ ገብርኤል ምን አለ? መንፈስ ቅዱስ በአንቺ ላይ ይመጣል። ለዚህ ትልቅ ጥያቄ ገብርኤል የመለሰላት መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑል ኃይል ኦቨርሻዶ ያደርጋል፣ ይጸልልሻል። እንዴት ላላችሁ፣ እንዴት ጉልበት አገኛለሁ? እንዴት ጸልያለሁ? መንፈስ ቅዱስ በአንተ ላይ ይመጣል። እንዴት እንደምንጸልይ ያናቀ መንፈስ ቅዱስ በእኛ ውስጥ ያጸልየናል። እንዴት ነው ማገልገል የምችለው በመንፈስ እንጂ። ዘሩባቤል ቤቱን መስራት ፈለግክ አይደለ? በኃይልና በጡንቻ በቴክኒክ አይደለም በመንፈስ እንጂ። ዋው! የተሃድሶ ሰዎች መለያቸው የመንፈስ ሰዎች ናቸው።